ሬዲ እሷን ብትሞትም እሱ እስር ቤት ነው ያለው። ግን አንዳንድ ጊዜ ኢትዮጵያ ውስጥ እኔ እግዚአብሔርን ነው የምላችሁ፣ የምንሰማው ነገር ባል ሚስቱን ገደለ፣ ሚስት ደግሞ ባሏን ገደለች እየተባለ ሲወራ እንደ ቀልድ እናየዋለን። ግን በጣም ትኩረት ተሰጥቶ እንትን የሚባል ነገር ነው እየበዛ ነው የመጣው። በየእንትኑ የምናየው ይሄ በተለይ በሶሻል ሚዲያ ላይ የምታያቸው ነገሮች፣ ራሴን ላጠፋ ነው፣ ባሌ እንደዚህ ሊያደርገኝ ነው ምናምን ሲል፣ አንዳንዴ እኛ ለእይታ ወይም ፎሎ ለማግኘት ምናምን ይመስለናል። ግን አንዳንዴ በቤት ውስጥ ደግሞ የምናየው እንደዚህ ልክ አሁን ዛሬ የዚህ የነዚህ ጉዳይ ሚዲያ ላይ ስለወጣ ነው። ግን በቤት ውስጥ ስንት አይነት ጉድ እንዳለ እግዚአብሔር ነው የሚያውቀው። ሆኖም ቀረም መታሰሩ እንዳለሁ ነው እንግዲህ፣ የሚስት የወንድሙ ሚስት የተባለችው ደግሞ ስለ ልጁ መልካምነት ስለ ልጁ ደግነት ስለ ትቱህነቱ፣ እሱ ሲጀመር ሚስት እያለው ከሌላ ሚስት መሄዱ ራሱ ይሄ ራሱ ትልቅ ጥፋት ነው። መግደሉ ብቻም ሳይሆን ሚስት እያለው ቤት ውስጥ ሌላ ጋ ሂዶ እንደዚህንትን ማለት መውጣት፣ መጠጣት እሱ የራሱንትን ጉዳይ ነው ግን ሰውን ካልተመቸው መለያየት ሲችል፣ አንደኛ ሚስት እያለው ይሄ ሰው ሂዶ በሚስቱ ላይ ደርቦ ነው እንግዲህ ሌላ እንትን እንደዚህ የሁሉ ጣጣም ያመጣበት ማለት ነው። አንዳንድ ጊዜ ቤት ውስጥ ባልና ሚስቶች ካልተስማሙ፣ ብዙ ጊዜ ካልተስማሙ መለያየት የሚሉት ነገር አለ እንደዚህ ክፉ ነገር ከማሰባቸው እንትን ብሎ ካልተመቻቹ ሁለቱን እንትን ካላሉ ክቤት ውስጥ የሆነ ንትርክ ከሚያበዙ ተለያይተው እሷን በሰላም እሱም በሰላም መኖር ሲገባቸው ሞትን ለምን ተሎ ብለው እንደሚያስቀድሙ አላቅም። እግዚአብሔር ይገጻቸው የሰይጣን እንትን ነው። አንዳንዴ ሳታስቡ ደግሞ በቃ በሉ በሉ በሉ የሚላችሁ ነገር አለ። በተለይ ካሰባችሁ በኋላ አንድ ጊዜ አስባችሁ የሆነ ነገር የሆነ የሚገፋፋችሁ ነገር አለ እና ይሄ ልጅ አሁን እኔ ማለት አሳዝኖኛል፣ አላችሁም? የሰው ህይወት ነው ያጠፋው። ስለታሰረ ደስ ብሎኛል። ያው ኢትዮጵያ ውስጥ ምንም ቢሆን ቢታሰርም ታውቃላችሁ። በተለይ ገንዘብ ካለሽ፣ የሆነ በውስጥ የሆነ ታዋቂ ሰው ካለሽ፣ ባለስልጣን ካለ፣ ብር ካለሽ ትወጫለሽ። ያው የሀገራችን እንትን እያያችሁት ነው። ስንት ህጻናቶችን በቤት ሰራተኛ እየሞቱ ከአንድ ሁለት አንድ ሰው ቤት ሁለት ህፃን ስንት ስንት እያየን ነው። ኢትዮጵያ ውስጥ የምናየው ጉድ መቼም ብዙ ነው ግን እናትና አባት ሁልጊዜ ሲያለቅሱ ስለ ልጃቸው ሞት ሲያስቡ፣ ገዳዮች ግን በሰላም ፈተፈተው ሰው ልጅ የሰው ነፍስ አጥፍቶ አመት አንዳንዶችስ አመት ሙሉም ላይታሰሩ ይችላሉ። ተፈተው እያየ ናቸው ነው በአይናችን እያየን ነው። ሚዲያ ላይ መጥተው እንደዚህ የተገደሉባቸው እናቶች ሲያለቁ አይተን ገና እምባቸው ሳይደርቅ ልጅቷ ተፈታ ሲያዩ እነዚህ ወላጆች ምን አይነት እንደሚሰማቸው በጣም ይከብዳል። ፍርድ የለም ኢትዮጵያ ውስጥ እግዚአብሔር ብቻ ነው ፍርዱን የሚሰጠው። ምንም ያው መንግስትም ስለሌለን ለማንም እንድታወሩ አይፈቅድም። ምክንያቱም መንግስቱ ራሱ ገዳይ ስለሆነ ለየትኛው እንደምትናገሩ ግራ ነው የሚያጋባቸው። ብቻ ፈጣሪ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን ነው ምንለው እና ሀገራችን ሰላም ያድርግ። እንደዚህ አይነት የሰይጣናዊ የሚያስቡ ሰዎች እግዚአብሔር ልቦና ይስጣቸው፣ ወደ ራሳቸው ይመልሳቸው። አንዳንድ እንትን ሳታስቡት የምትገቡበት ነገር በኋላ መውጫችሁ በጣም እንትን ነው የሚሆነው። በተለይ በሰው ግድያ ላይ በጣም ትልቁ እንትን ሰውን የሚገልሰው ልቦና ይስጣችሁ። የእውነት እንዴት ስጃችሁ እንደሚዘረጋላችሁ አላቅም። በእርግጥ ሞት እየተስፋፋ እየተስፋፋ እንደ ብርቅ አይደለም ኢትዮጵያ ውስጥ። በጣም እንትን ተረው ነገር የሰው ህይወት ማጥፋት ነው። እየበዛ ያለው ኢትዮጵያ ውስጥ የሰው ሞት ነው ግን ደግሞ እግዚአብሔር በቃ ይበለን እግዚአብሔር አምላክ ከእንደዚህ አይነት ጉድ ከእንደዚህ አይነት ጭንቀት እግዚአብሔር አምላክ ይጠብቀን ነው የምለው የምንሰማው ሁሉ ውሸት ነው ይበለን እግዚአብሔር ተጨካክኖል ሰውም የመጨረሻ በቃ የሆነ ያልሆነው ይቀበጣጠራል። በተለይ በእንደዚህ ይህ ገንዘብ የሚሉት ነገር በአብዛኛው ኢትዮጵያ ውስጥ በገንዘብ ምክንያት ነው ሰውን ከሰውም ያባለው እና የዚህ ሰው ደግሞ ትንሽ ላይት የሚያደርገው አንደኛ ነገር ሚስት እያለው ከሌላ ሰው ጋር ሂዶ ስለ እሱ መልካምነት ከምታወራ አሁን ስለ ሞተችው ልጅ ሳይሆን ያዘነችው እሷ የምታዝነው ስለ ታሰረ ብቻ ነው። እኔ እውነት ነገ ጠዋት በእኔ ቢደርስ ብሎ ሰው እኮ አያስብም። እንደው እግዚአብሔር ነው ምላችሁ። በቃ አሁን ላይ ላለበት እንትን እንጂ ነገ እኔ ላይ ምን እንደሚደርስ ብለን ሰው ላይ ከምንፈርድ በፊት ነገ በእኔ ቢደርስስ ብለን ብናስብ የተሻለ ነው። እና እግዚአብሔር እንደዚህ አይነት ስራ የምትሰሩ ሰዎች የራሳችሁን በትሞት እግዚአብሔር እንትን ያለልን ቀን ድረስ እስከ ተጻፈችልን ድረስ ኑሮ የተማንበት ቀን ድረስ፣ ሰው የራሱን ህይወት እንትን ማለት እኔ አላውቅም። የሆነት ህይወት እንደ ቀልድ አድርገው የሚያዩ ሰዎች በጣም በርከት እያሉ ነው። በቃ እንደ እንትን እያዩት ነው ምንም የሆነ ተራ ነገር አድርገው የሚያዩት። እግዚአብሔር ብቻ ልቦና ይስጠን። ጌታ ሆይ ከእንደዚህ አይነት ነገር ዘላለም እና ልውል መቼም፣ ሁል ጊዜም የምታያቸው ናቸው። ፍትህ ለማስገኘት ኢትዮጵያ ውስጥ ያሉ እንቁዎቻችን፣ ጀግኖቻችን እነሱ ናቸው። ብዙ ጉድ እያሳዩንም ያሉ እንግዲህ በእነሱ ምክንያት ነው። ከነሱም ጀርባ በጣም ብዙ በእነ ልውል እና ዘላለም የሚሰሩ ሰዎችም አሉ። ብዙ ነገር እናያለን። እድሜ ይስጠን ታይቶ ተሰምቶ የማይታወቅ ጉድ። እንግዲህ በቤት ውስጥ የስንቱን ገመና እያወጡ እንግዲህ እነ ዘላለም እንግዲህ ፍትህ እያስገኙ ነው ያሉት። ለእነሱ ደግሞ እግዚአብሔር እድሜ ከጤና ጋር ይስጣችሁ። እያላችሁ የእውነት ለምንድ ነው ግን ላይክ ማታደረጉት? እንደ አረብስ አሁን እዚህ ጋር አንድ ሰው መቶ ፕራንክ እያደረገ የውሸቱን እያለቀሰ እንትን ብታዩ ስገብታችሁ ላይክ ሼር ታደርጋላችሁ እውነተኛ እንትን ሲመጣላችሁ ደግሞ በቃ እንዳላየ ዝም ብላችሁ ታልፋላችሁ። አብዛኞቻችሁ ማለት ነው። አስተማሪ አስተማሪ እና ዝም ብሎ ፕራንክ ነገር እኮ ሰው ምንም ጥሩ ነገር ሰው አይወድለትም። ገርግራችን ላይ የእኛ ሐበሻ በተለይ ሁልጊዜ ውሸት የሚያለቅ ሰው፣ አስመሳይ እንደዚህ ነው የሚወዱት። ለምን እንደሆነ አላውቅም። እውነትን መጋፈጥ ሰው እንደ ሽንፈት ይሆን እንደምን አላውቅም፣ ብቻ እውነትን ብዙም ሰው እውነትን አይከታተልም። ሁልጊዜም ከውሸት ጋር ነው የሚኖረው ሀበሻ ማለት ነው። ለማንኛውም እኔ ምንም አልላችሁም፣ ደስ ያላችሁ አድርጉ። ትማሩበት አላችሁ ከእንደዚህ አይነት ጉድ ከእንደዚህ አይነት መዓት እግዚአብሔር እየጠበቀን በተለይ ቤት ውስጥ አንድ ላይ እየኖራችሁ ተስማምታችሁ ካልተስማማችሁ ደግሞ መለያየት የሚሉት ነገር አለ። የሰው ሕይወት እንደዚህ ዝም ብላችሁ እንደ ድሮ ጫጩት ሰውን እንደዚህ ያለምንም እንትን ራሱ ከቅጣትም አልፎ በእግዚአብሔር እንትን ራሱ ያስጠይቃችኋል። የሰው ሕይወት ትልቅ እንትን ነው። የእውነት ትልቅ አጽያት የሰው ሕይወት ማጥፋት ነው። ፈጣሪ የጻፈልሽ ቀን አለች እሱ ባለልሽ ቀን መሞታችን። ማንም ሰው በዚች ምድር ተተክሎ የሚኖር ሰው የለም። እሱ እስከ እንትን እስካለልን ድረስ ብንኖር የሰውን ህይወት የምታጠፉ በተለይ ገንዘብ በገንዘብ አብዛኛው ኢትዮጵያ ውስጥ ዝም ብላችሁ እያያችሁ ነው። በገንዘብ ምክንያት በጣም ብዙ ሰዎች ሞር እንኳን የእናቷን ልጅ እንኳን ለእናት ልጅ እንኳን አይራርም፣ አይደለም ለባዕዳ ይቅርና የእናትሽ ልጅም ከሆነ በገንዘብ ከመጣብሽ አውጥተው አንቺን በድግምትም በምንም በምንም ብቻ በመተት የሚሉት ይመትትባቸው፣ እግዚአብሔር ይገስጻቸው። የሰይጣን ስራ ነው። በእንደዚህ አይነት ሰዎችንም ሰዎችን አደንዝዘው አስወጥተው ገንዘቡን ንብረቱን ለራሳቸው ለማድረግ ነው እንጂ ነገ ጧት እህቴ እንደዚህ ብትሆንስ ምናምን ብሎ የሚያስብ ጭንቅላት በፍጹም የለም። ሰው እንዴት እንደሚያስብ አላቅም። እንስሳ እንደ እንስሳ እያሰቡ ነው ያሉት። ምን አይነት ጊዜ እንደደረስን አላቅም። ጊዜውም አይመስለኝም፣ ሰው ነው የተበላሸው። እውነት ሰው እጅግ በጣም አረ፣ በስመ አብ ልቡና ይስጠን። አምላኮ ላታስችል አሰጠኝ ላይችል አይሰጥ። ስንቱን ጉድ እናያለን። እድሜ ለዘላለም እናለልውል ብዙ ነገር እያየን ነው እድሜ ለእናንተ እግዚአብሔር በምትሄዱበት ሁሉ ይጠብቃችሁ፣ ክፉን ነገር ያርቅላችሁ፣ መልካሙን ነገር ያቅርብላችሁ። እናንተ መልካም መልካም ወንድሞቻችን በእንደዚህ አይነት ስራ ተሰማርታችሁ የምትሰሩ በሙሉ እግዚአብሔር ይጠብቃችሁ። እኔ ሁልጊዜም የእናንተን እንደዚህ ነው ምላችሁ፣ ፈጣሪ ይጠብቃችሁ ከክፉ ነገር። ያው እውነትን አውጥታችሁ ሚዲያ ላይ ስለምታጋፍጧቸው እናንተ በጣም ብዙ ጠላት አለባችሁ እውነት ስለሚያወጡ ጠላት አይጠፋም። ስለዚህ ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ ነው የምላችሁ ወንድሞቼ። ብዙ ነገር ታሳዩናላችሁ፣ እንግዲህ እድሜ ለእናንተ። ከእንደዚህ አይነት ነገር አልቆጠብ ካሉ እንግዲህ ሰዎች ትመክራለህ፣ ምከረው፣ እምቢ ካለ መከራ ይምከረው ነው። ለማንኛውም የዛሬው ቪዲዮ የሚመስል ነበር። ከተመቻቹ ቪዲዮ ላይክ ያደረጋችሁ ጀምሮ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱን። ወዳችኋለን። ባይ ባይ